የህዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት ሰላሳ ሰባተኛ መደበኛ ጉባኤ የተለያዩ ጉዳዮችን ተመልክቷል። ምክር ቤቱ በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በቀረበው ረቂቅ አዋጅ የውሳኔ ሀሳብ ላይ ውይይት አድርጓል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ይሳቦሩ የአዋጁን የውሳኔ ሀሳብ አቅርበዋል። ይህ የማሻሻያ አዋጅ በወንጀል ተግባር የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀል ድርጊትን ለመከላከልና ለመቆጣጠር በሚደረገው ዓለም አቀፍ ጥረት ላይ አገራችን ያላትን ድርሻ በአግባቡ እንድትወጣ ሊያደርጋት የሚችል አመንጪ ወንጀሎችን በግልጽ ያስቀመጠና ለአፈጻጸም አስቸጋሪና ለትርጉም ተጋላጭ የነበሩትን ያስተካከለ የወንጀል ድርጊቱን ክብደትና ቅለት ባልተመዘነበት ሁኔታ ይጥል የነበረውን ቅጣት መልክ ሊያሲዝ በሚችል አግባብ የተዘጋጀ ነው። በቀረበው ረቂቅ አዋጅ ውሳኔ ሀሳብ ላይ ጥያቄዎችና አስተያየቶች ተነስተው ምላሽ ተሰጥቶባቸዋል ቀደም ባሉት ዓመታት ከዚህች ሽዳ ሀገር እና ህዝብ ተዘርፎ የወጣ ከ29 ቢሊየን በላይ ዶላር ይህ በዩኤንዲፒ እና በሌሎች ዓለም አቀፍ ተቋማት የተገለጸ ነው መኖሩ ይታወቃል ይህን ገንዘብ ለማስመለስ እስካሁን የተደረገ ጥረት ሊኖር ይችላል። ውጤት ግን የለም። ይህ አዋጅ ለእያንዳንዱ በህግ የሰውነት መብት የተሰጠው አካል ላይ ግዴታ ይጥላል። ውጭ ሀገር የተሰገሰጉ እንደዚህ አይነት ወንጀለኞች የዓለም አቀፍ ትብብር ወይ ባይላተራል አግሪመንት ሊሆን ይችላል። እዚህ ላይ ዓለም አቀፍ ትብብር የሚል ድንጋጌ ገብቷል። በዛ መሰረት አሳልፈው የመስጠት ሁኔታም ሊሆን ይችላል በዚህ አይነት ሀገራት የሚከተሉትም አካሄድ ስለሆነ በዛ ተጠያቂ ማድረግ ይቻላል። አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም። ይሄ ለአቢዩዝ የተጋለጠ ነው ምናምን የተባለው ከዛ ከግድያ ውጭ ምናልባት ዝም ብሎ እንትን እንዳይሆንም፣ በጣም ከአቅሙ በላይ ዝም ብሎ አይደለም ከአቅሙ በላይና ከእውቀቱ ውጪ የሚፈጸም ነው። አንድ ሰው ከጭንቅላቱ ጥፋት ውጪ አይቀጠም። በህግ ከጭንቅላቱ ጥፋተኝነት ይቻላል። በሁለት ነገር ነው ጥፋተኝነቱ የምታየው፣ ምናልባት አውቆ ነው ወይስ በችለተኝነት ነው የፈጸመው የምል። ከዚህ ውጪ ከሆነ ግን ጭንቅላቱ ጥፋተኛ አይደለም ማለት ነው። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ አዋጁ መጽደቁን አስታውቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ና ለመቆጣጠር የቀረበው ረቂቅ አዋጅ ቁጥር 1387/2017 ሆኖ በሶስት ተቃውሞ በአንድ ድምፀ ተአቅቦ በአብላጫ ድምጽ ጸድቀዋል።